የተለያዩ የድሮ ነገስታቶች የሚጠቀሙበት ቁሳቁሶች የተሰሩበት ማቴሪያል ያስቆጠሩት የጊዜ ርዝማኔ እና ታሪካዊነቱን ተከትሎ እጅግ በጣም ውድ ዋጋ የሚያወጣና ዋጋቸውም እጅግ በጣም አስገራሚ ሲሆን ይታያል ውድ የማርኮን ሚዲያ ታዳሚዎች ለዛሬ ልነግራቸው የወደድኩት ከብሪታንያው ብሊንሂም ቤተ መንግስት ስለተሰረቀው የወርቅ መጸዳጃ ቤት ዕቃ አስገራሚ ክስተት ነው ይህ የወርቅ መጸዳጃ ቤት ዕቃ ምን ያህል ዋጋ ያወጣ። ይመጣል። ይጠቀምበት የነበረው ንጉስ ስም ማን ይባላል? የሰረቀውስ ማን ነው? የሚለውንና ሌሎችንም ዝርዝር ጉዳዮች አብራችሁኝ ከቆያችሁ ሁሉንም በዝርዝር አስደምጣችኋለሁ። በቅድሚያ ፈቃዳችሁ ከሆነና ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ዓለማችን በአስገራሚ ክስተቶች የተሞላች ነች። ዓለማችንን በዚህ ሰሞን እያነጋገረ ያለው ብሪት ብሪታንያ በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዋንስተን ቸርችል ይጠቀሙበት የነበረውና ከወርቅ የተሰራው የመጸዳጃ ቤት ዕቃ ደብዛው መጥፋቱ እስከ ዛሬ አነጋጋሪ ሆኗል። ከብሪታንያ ብሊንሂም ቤተመንግስት ብዙም ሳይቆይ በአምስት ደቂቃ ውስጥ የተሰረቀው ይህ ውድ ዕቃ ዓለምን ማነጋገሩን ቀጥሏል። ይህ የወርቅ መጸዳጃ ቤት ዕቃ ስድስት ሚሊዮን ዶላር ዋጋ አለው ተብሏል። ብሪታንያን በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል የተባለው ንጉስ ይጠቀምበት የነበረውና ከወርቅ የተሰራው የመጸዳጃ ቤት ዕቃ በሌቦች ተሰርቋል። ከአምስት ዓመት በፊት የተሰረቀው ይህ ውድ ዕቃ በየሶስት ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በአምስት ደቂቃ ውስጥ ደብዛው ጠፍቷል። ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ 6 ሚሊዮን ዶላር የዶላር ዋጋ እንዳለው በወቅቱ ተገልጿል። የወርቅ መጸዳጃው የሚገኝበት ብሊንሄም ቤተመንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየዓመቱ በአማካኝ በአንድ ሚሊየን ሚሊዮን ጎብኚዎች ይጎበኛል። የዚህ ቤተመንግስት ድምቀት የነበረው ይህ መጸዳጃ ቤት ዕቃ የሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን ሶስት ተጠርጣሪዎችን ማሰሩ ተገልጿል። ከነዚህ ሶስቱ ተጠርጣሪዎች ተሽከርካሪዎች፣ አንዱ ጎብኚ መስሎ የገባ አንደኛው ዕቃ ያጓጓዘ እና የገዛ ነው የተባሉ ሶስት ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የአገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል ሲል ኤኤፍፒ ዘግቧል። ጠበቆቹ ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች፣ የሲሲቲቪ ካሜራ ተንቀሳቃሽ ምስሎች እና ሌሎች ማስረጃዎችን ለችሎቱ አቅርበዋል። ይሁንና የአገሪቱ ቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አለማሳለፉ ተገልጿል። 98 ኪሎ ግራም ይመዝናል የተባለው ይህ የወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ ብዙዎችን አነጋግሯል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። በሌላ ሀሳብ በሌላ መረጃ እስከምንገናኝ ለዛሬ አበቃን።